ለምን የቀረበ ነው? ለዘላለም የቀረበ ነው። ስለዚህ አንድን መስዋዕት ለዘላለም አቅርቧል። በእግዚአብሔር ቀኝ ተቀመጠ። ለምን? ስራ የለውም። በቃ አለቀ፣ አልቋል። ፐርፌክት መስዋዕት ነው። ለዘላለም ኃጢአትን የሚያነጻ መስዋዕት ነው። እየሰማችሁ ነው የማውራውን ነገር? ስለዚህ ከተናዘዛችሁ አላቸው ኃጢአታችሁ ሁሉ ምን ያደርግላቸዋል? ይሰር። ለምን? የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያረገናል ያነጻናል ምዕራፍ ሁለት ላይ ግን ስትመጡ ሌላ ነገር ያወራል ልጆች ሆይ ብሎ ይጀምራል ምዕራፍ ሁለት ቁጥር አንድ አሁን ይሄ ለማን የተጻፈው ለልጆች ይበሉ እስቲ አያችሁ ልጆች ሆይ አለና ይህንን የምጽፍላችሁ ኃጢአትን እንዳታደርጉ ነዋል? እምጽፍላችሁ የምጽፍላችሁ ላበረታታችሁ አይደለም አለ ይህንን የምጽፍላችሁ ኃጢአትን እንዳታደርጉ ነዋልና? ማንም ኃጢአትን ቢያደርግ ግን ተናዘዙ አላለም። ተናዘዙና የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻችኋል አላለም። ከመሆን ከእኔ ጋር ናቸው። ማንም ኃጢአትን ቢያደርግ ግን ምን አለን? ከአብ ዘንድ ጠበቃ አለን። የሰማችሁ ነው አይደለም? ከአብ ዘንድ ምን አለን? ጠበቃ አለን ግን ይህን ምጽፍልሃል ኃጢአት ጠበቃ አለ፣ ብለ ኃጢአት እንድታደርግ አደለም። አለ የምጽፍላችሁ ኃጢአትን እንዳታደረጉ ነው፣ ኃጢአትን እንድታረጉ አደለም። ምጽፍላችኋል ብታደርጉ ግን ምን አለ? ጠበቃ አለ። ስለዚህ ምን ማለት ነው? ልብ ብለህ ስማኝ። ኃጢአትን ስትሰራ ያንን ኃጢአት የምታሰላስለው ከሆነ ደግመ ትሰራዋለህ። አሁን እኮ ኃጢአት ሰርቻለሁ፣ እንዴት ብዬ ነው ቸርች የሚሄደው? ትቀራለህ ወደ እግዚአብሔር ካልቀረብክ አቅም የለህም። ሰምተኸኛል? ይኸውልህ አንድ ነገር ሆንክ፣ ከእግዚአብሔር አትሩጥ፣ ወደ እግዚአብሔር ሩጥ። ጌታ ኢየሱስ ልመጡና አንድ ጥያቄ ጠየቁት ለምንድን ነው ከኃጢአተኛ ጋር የምትበላውና የምትጠጣው አሉት። ትዝ አላችሁ? የጌታ ኢየሱስ መልስ ምንድን ነበር? በሽተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም? አንድ በሽተኛ ከታመመ ወዴት ነው የሚሄድ ያለበት? ወደ ሐኪም ቤት መድኃኒት ወዳለው ጋር። አንድ በሽተኛ ወደ ሐኪም ጋር ሲሄድ፣ ዶክተር ሲያማክር ብትሰሙት ተሳስቷል? ትክክል ነው። ከዛም በኋላ በሽታ ያለው ኃጢአትን ነው። በሽተኞች ያለው ኃጢአተኞችን ነው። መድኃኒት ያለው ራሱን ነው፣ የሱን ደም ነው፣ የሱን መንፈስ ነው። ባለመድኃኒቱ ደግሞ እሱ ነው። ስለዚህ አንድ ኃጢአተኛ አለ። ወደ እኔ መምጣቱን እኮ ትክክል አለ እኔ እኮ ከኃጢአተኞች ጋር መዋል ይኖ ትክክሏል። ስለዚህ ቤተ ክርስቲያን የጻድቅ የመልካም የሚሰሩ ሰዎች ብቻ ስብስብ አይደለችም። ሰምታችሁኛል። ኃጢአተኞች፣ ደካሞች ምን እያደረጉ የሚመጡባት እየሮጡ የሚመጡባት ልብ ብላችሁ ነው። ስትመጡ ግን ለመፈወስ ነው የምትመጡት። በሽተኛ ሐኪም ጋር ሲሄድ ለመፈወስ ነው የሚሄደው። ኃጢአት የሚያደርግ ሰው የኃጢአት ልምምድ ያለበት ሰው እንዲለቀው ነው የሚመጣው እንደርሳ እናርጋችሁኛል። ከእኔ ጋር ናችሁ። ካንሰር ያለበት ሰው ካንሰሩን እንዲያሟሙቅለት አይደለም ዶክተር ጋር የሚሄደው ካንሰሩን እንዲነቅልለት ነው የሚሄደው። ለምን አንድ ቀን ያለበለዛ ካንሰሩ ይገለዋል። ሄላው የገባችሁ ነው የማወራው ነገር፣ አንደርስታንድ እያረጋችሁ ነው የምናገረው። ገብቷቸዋል። ስለዚህ ይሁን ኃጢያትን የምታሰላስለው ከሆነ ምን ትሆናል መሰላ አቅም ታጣለ ይሄን ሰርቻለሁ ይሄን አድርጋለሁ እንደዚህ ብያለሁ ስል አቅም እያጣን የምትመጣው ከሌላው ሰው ሁሉ ቤተክርስቲያን ስትመጣ እነዚህ ሁሉ ሰዎች እኮ ከእኔ ይሻላሉ እያልክ ራስን እያወረድክን የምታየው። መጽሐፍ ቅዱስ ነግሯል፣ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም ኩነኔ፣ ኮንደምኔሽን የለባቸውም። ኩነኔ የሰይጣን መሳሪያ ነው። አንዳንዱ እኮ መንፈስ ቅዱስ ወቀሰኝ የሚለው እኮ ሰይጣን የኮነነው እኮ ነው። አንድም ቦታ ላይ መንፈስ ቅዱስ ይወቅሳል የሚል አላነበብኩኝም። መንፈስ ቅዱስ ዓለምን ነው ይወቅሳል ተብሎ የተጻፈ አጠገብ ያለው ንገረው። መንፈስ ቅዱስ ዓለምን ይወቅሳል ነው የተባለው። ባሉት አንተንስ ምን ያደርግሃል? ነው የተባለው ሲመጣ ያስተምራቸዋል፣ ወደ እውነት ሁሉ ይመራቸዋል፣ እኔም የነገርኳችሁን ያሳስባቸዋል፣ የወደፊቱን ይነግራቸዋል። መንፈስ ቅዱስ ያስተምራለሁ። አው ይሄ ኃጢአት ነው ይልሃል፣ አይዋሽም ለዚህ ል ወቀሳ የሚባለውእንቶ እንደዛ አልተባለም እርሱ ሲመጣ አለ አለምን ስለ ሀጢአት ስለ ጽድቅ ስለ ፍርድ ይወቅሳል እሱ የሚመጣው መጀመሪያ አንተ ላይ እኮ ነው አለም ላይ እኳ አይመጣም እኔ አብን እለምናለሁ እርሱም ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል እርሱም አለ አለም ስለማያውቀው የማይቀበለው መንፈስ ነው። እናንተ ግን ከእናንተ ጋር ስለሚሆን በውስጣችሁ ስለሚኖር ታውቁታላችሁ። የመጣው በእኛ ውስጥ ሊኖር ነው። አሁን አለምን የሚወቅሰው በአንተ እኮ ነው። አለምን ይወቅሳል ሲል በአንተ እኮ ነው። ስለ ኃጢአት ይወቅሳል አለና፣ ስለ ኃጢአትም ምን ብሎ ነው የሚወቅሰዋል? ስለ ኃጢአትም በእኔ ስለማያምኑ ነው። ስለዚህ በአንተ እኮ ነው የሚወቅሰው። ሄደን በክርስቶስ የማያምኑትን ካላመንክ፣ ኃጢአተኛ ካላመንክ ፍርድ ነው የሚጠብቀ፣ ካላመንክ ትሞት አለ። ስለ ጽድቅ ደግሞ የሚያወራው ምንድን ነዋል? ስለ ኃጢአት፣ መንፈስ ቅዱስ ስለ ኃጢአት ካወራ አንተ አመንዝራ አለ፣ ኃጢአተኛ ነህ አይደለም የሚለው። እንደዛ አይደለም። ስለ ኃጢአትን በእኔ ስለማያምኑ በልጁ ካላመንክ ኃጢአተኛ ነህ ነው የሚለው። የእግዚአብሔርን አቆጣጠር ልንገራችሁ። ሰው አንድ ሰው ኃጢአተኛ ነው የሚባለው የሰራው ስራ ታይቶ አይደለም። ሳይወለድ በማህፀን እያለ ኃጢያተኛ ነው ይሰማኝ ሰዋል። ስለዚህ አንድ ሰው ወደ ሲኦል የሚወርደው በሰራው ስራ አይደለም፣ በማንነቱ ነው ይገባው ሰዋል? መዝሙር 51 ቁጥር 5፣ ገና እናቴ ስትፀንሰኝ በደለኛ በማህፀን እያለው ኃጢያተኛ ነኝ ይላል። ስለዚህ ኃጢያተኛ ነህ ስትባል ወይም ደግሞ መጽሐፍ ቅዱስ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ሲል ሁሉም ነው ያለ ከገሌ በቀር የለም ህፃናቶች አሉ ትልቅ ሰዎች አሉ የተለያየ ሃይማኖት ያላቸው ሰዎች አሉ ሁሉም ኃጢአተኞች ናቸው በምን ምክንያት በአዳም ምክንያት ስለዚህ ኃጢአተኛ ነ ስትባል የሰራው ስራ ታይቶ አይደለም። ኃጢአተኛ ነ የተባልከው ማንነት፣ የተወለድክበት ዘር ታይቶ ነው ኃጢአተኛ ነ የተባልከው። ጻድቅ ነ ስልህም እግዚአብሔር የሰራውን ስራ አይቶ አይደለም ጻድቅ ነ የተባልከው። በመወለድ ከእግዚአብሔር በመወለድ የተካፈልከውን አይቶ ነው ጻድቅ ነ የሚለ። ስለዚህ መንፈስ ቅዱስ ስለ ኃጢአት የሚወቅ ሰው ማንን ነው አለ? በእኔ ማምኑት ነው። ከዛ ስለ ጽድቅስ ስለ ጽድቅስ? አለ ጌታ። ስለ ጽድቅ ደግሞ አለ ጌታ፣ ስለ ጽድቅ ደግሞ እኔ ወደ አብ ስለሚሄድና ዳግመኛ ስለማታዩኝ ነው። ስለ ጽድቅ የሚያስተምር ይሄን ነዋል። ምን ማለት ነው? እርሱ ስለ ኃጢአታችን ሞተ ይልና እኛን ጻድቅ አድርጎ ለማቅረብም ከሞት ተነሳ ይላል። ሲነሳ ምን አድርጎናል? አለ ሁላችንንም ወስዶ በእግዚአብሔር ፊት ጻድቅ እንደዚህ ጻድቅ ናቸው ብሎ አቅርቦናል። ወይም ሁለት ነገር ልንገራችሁ። በመስቀል ላይ መጽሐፍ ቅዱስን ስታነቡ፣ በመስቀል ላይ የተቀበልነው ነገር እንዳለ መጽሐፍ ቅዱስ አይናገርም። አረ ታሪኬ የጀመረው በቀራኔው ነው በመስቀሉ ግርጌ የሚላል እሱ ታሪክ ያበቃበት ነው። መስቀል ላይ ተወሰደልን እንጂ አልተቀበልን መጽሐፍ ቅዱስ በመስቀል ላይ ኃጢያታችንን ወሰደልን ነው የሚለው። በመስቀል ላይ መርገማችንን ወሰደ ነው የሚለው። በመስቀል ላይ ኩነኔያችንን ወሰደ ነው የሚለው። በመስቀል ላይ ከአዳም የተቀበልነውን በሙሉ አነሳልን። ስለዚህ ልክ መስቀሉን ስታይ ተሰጠኛ አይደለም የምትለው ነው። ፍርድ ከኔ ሄደዋል ነው የምትለው ሴጣንን ልክ መቶ ኃጢያተኛ ነ ሲልን ኖ ኖ ኖ ኃጢያት በመስቀል ላይ ተወስዶልኛል መስቀሉ የተወሰደልህ ነው። ሶ ጌታ ኢየሱስ በመስቀል ላይ ኃጢአተኛ አድርጎ ነው ያቀረበ። ልክ እንደዚህ ኃጢአተኛ ናቸው ሲል የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ መስቀሉ ላይ መጣ። ጽድቅን የተቀበልከው በትንሳኤ ነው። ምክንያቱም መስቀል ላይ ጌታ ኢየሱስ ጻድቅ አልነበረም። ማጠገባቸዋለሁ ንገረው። መስቀል ላይ ጻድቅ አልነበረም በሉት። መስቀል ላይ የተባረከ አልነበረም በሉት። መጽሐፍ ቅዱስ አይልም በሉት መስቀል ላይ ኃጢአት ነበር ባሉት፣ መስቀል ላይ መርገም ነበር የሆነው ባሉት። ስለዚህ መስቀሉ የእግዚአብሔር ፍርድ የተገለጠበትና ኃጢአታችን፣ መርገማችን፣ ኩነኔያችን፣ ደዊያችን፣ በሽታችን፣ ጭንቀታችን፣ ጨለማው ሁሉ ምን ያደረገበት ነው የተወገደበት ነው። ስለዚህ ታሪኬ የጀመረው እያልን ምን ዘምረው መስቀሉ ላይ ታሪኬ ያበቃው አዳም ያበቃው ውርደቴ ያበቃው ታሪክ የጀመረው ጌታ ከሞት ሲነሳ። ኢየሱስ ክርስቶስ ከመሞት ኢየሱስ ክርስቶስ ከሞት በመነሳቱ ምክንያት አለ ከኔ ጋናቸው ለማይጠፋና ለሕያው ርስት ዳግመኛ የወለደን ይላል። ልክ ክርስቶስ ከሞት ሲነሳ አንተ ዳግመኛ ተወለድክ። ለዚህ ነው የክርስቶስን ትንሣኤ አባቶቻችን ሲሰብኩ የሚጠቅሱት ጥቅስ መዝሙር ሁለትን ነው። ምን የሚለውን አንተ ልጄ ነህ፣ እኔ ዛሬ ወለድኩ ተብሎ እንደተጻፋል፣ ክርስቶስን ከሞት አስነስቶት ይላል። ስለዚህ ዳግመኛ የተወለድ ነው ክርስቶስ ከሞት ሲነሳ ነው። ክርስቶስ ከሞት ሲነሳ ዳግመኛ ወለደን። መጽሐፍ ቅዱስም እንደሚል እኛን ጻድቅ አድርጎ ለማቅረብ ተነሳ ይላል። እነዛን አሮጌ ነገሮች ሁሉ ቀብሯቸው ለአንዴና ለመጨረሻ ጊዜ አስወግዷቸው ተነሳ እግዚአብሔር ፊት ሄደና ይኸው ጻድቅ ናቸዋል። ስለዚህ ታሪኬ የጀመረው ትንሳኤው ላይ የሰማኝ ሰዋል የገባው ሰዋል የምናገረው ነገር እስ አሚን በሉ ስለዚህ ያ መስዋዕት ኃጢአትን ለአንዴና ለመጨረሻ ጊዜ አስወግዱታል እግዚአብሔርም ሲናገር ምን አለ አመጻቸውን እምራቸዋለሁና ከእኔ ጋር ናቸው። አመጻቸውን እምራቸዋለሁ እናለና ኃጢአታቸውንም ደግሜ አላስብም። ስለዚህ እግዚአብሔር ኃጢአተኛ እንደሆንክ ድጋሚ አያስብም። አንተ ነህ የምታስበው። ጌታ ሆይ እኔን ኃጢአተኛውን ማርኝ ስትል እንደው አትበለው። ራሱ ኮንፌሽኑ ቁጥሩ አይደለም። አንተ በክርስቶስ እግዚአብሔር ጽድቅ ከሆነ እየገባችሁ ነው የማወራው ነገር? አግኝታችሁኛል? አብራችሁ ይናችሁ ከኔ ጋር ናችሁ? ሁለተኛው ኃጢአታችሁን ተናዘዙ ተብሎ የተጻፈው ያዕቆብ መልእክት ላይ ያዕቆብ መልእክት ላይ ኃጢአታችሁን ተናዘዙ የተባለው ለእግዚአብሔር አይደለም። ልበውላችሁ ስ እርስ በርሳችሁ እ እርስ በርሳችሁ ምን በሉ በኃጢአታችሁ ተናዘዙ። ከዛ ከሞን ከእኔ ጋር ናችሁ ወይ? እርስ በርሳችሁ በኃጢአታችሁ ተናዘዙዋልና ትፈወሱም ዘንድ አንዱ ስለ አንዱ ምን ያደርግ? ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ አይል ታደርጋለች። ምን ማለት ነው? መጽሐፍ ቅዱስ ሲናገር በሽታን የሚያመጡ ኃጢአቶች እንዳሉ መጽሐፍ ቅዱስ ይናገራል። እና አንዳንድ ሰው ኃጢአቱ ልምምድ ውስጥ ይገባና እንት እስራት ይሆናል። ከዛ ነገር መውጣት አይችልም። ስለዚህ ምን አድርገዋል? ቀላል እኮ ነዋል። ወንድምህ ጋር ኃይል አለ አለ፣ ኢየሱስ ክርስቶስ ጌታ አለ። ወንድምህ ጋር ጉልበት አለ አለ። ስለዚህ ምን አድርግ አለ? እንድትፈወስ ነው ሄደ የምትናዘዘው። በኃጢአት ተናዘዝ አለው። ንገረው፣ ተነጋገሩ። እንደዚህ አይነት ችግር አለብኝ በለው። ከዛስ ትፈወሱ ዘንድ አንዱ ስለ አንዱ ምን ያርግ? ይጸልይ የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። ኃጢአት ይቅር ይባል ዘንድ አይደለም፣ ከዛ ነጻ ትወጣ ዘንድ ነው የምትነግረው። አረ አሜን ነው። ስለዚህ ደግሞ ሂድና ለሁሉም ተናዘዝ አሉ። ያወራልሃል፣ ሂዶ ይነግርልሃል። ከዛ ሰው ሁሉ ይሄ እኮ እንደዚህ እያደረገ የሚመጣው ልጅ ነው ቸርች ይልሃል። ስትናዘዝ ለምትነግረው ሰው ጥንቃቄ አድርግ አንዳንዱ ደንግጦ ሊጥ አንተ እንደዚህ ያረክ ነው እስከ ዛሬ ቸርች የምትመጣው ይልሃል። ስለዚህ ለምትናዘዘውም ሰው ጥንቃቄ አድርግ። አግኝታችሁኛል አይደለም? ለምን አይነት ሰው ነው ተናነዘዙ የተባሉ ለሚጸልይ ሰው አያ፣ ለሚጸልይ ሰው ለሚሸከም ሰው ምን በል ተናዘዝ። አልገላገልኳችሁ የእውነት ገላግያቸዋል። ይቅር በለኝ ይቅር በለኝ፣ አስራ ሁለት ጊዜ እንበል እኮ ይባላል። እዚዮ ማረነ ክርስቶስ ለምን አስራ ሁለቴ እንደሚሉ በአንደኛው አይሰማም፣ ገባ። አንድ ሁለት ሶስት፣ እዚዮ ማረነ ክርስቶስ አስራ ሁለቴ እንበል። እንደዛ ኮ ነው። በእንጨት ምናምን በስዕል የተሳለ አምላክ ስታመልክ ደንቆሮ እንደሆነ ታውቀዋል። ደንቆሮ ደንቆሮ ደንቆሮ ደንቆሮ እንደሆነ ታ ከጌታ ምናል አህዛብ አለ፣ በመናገራቸው ብዛት የሚሰሙ ይመስላቸዋል። እና እንደነሱ በከንቱ ምናት በለዋል። አትድገሙ ሳትናገሩ የሚያስፈልጋችሁን የሰማዩ አባታችሁ ያውቃል። እያወራ ያለው ጌታ ምንድን ነው? ደንቆሮ አይደለም። ከእኔ ጋር ናቸው። ኢየሱስ ጌታ ነው። እስኪ አሜን በሉ። ስ ይጋጫል እኮ አለም ለዘላለም ጻድቅ አድርጎኛል ብለህ ዛሬ ኃጢአቴን ይቅርብልኝ ስትል እንዶ አስተውሎ የሚሰማ ሰው አይታዘብብህም? ለዘላለም ጻድቅ አላልክም አላልከም እንዴ አይልህም እንዴ? የገባችሁ ነው የማወራው ነገር አንደርስታንድ አርጋችሁኛል? ይሄንንም የምጽፍላችሁ ግን ኃጢያት እንድታረጉ አይደለም ማለት ኖ ኃጢያት እንድትበረታቱ አይደለም ማለት ኢየሱስ ክርስቶስ ለዘላለም ጌታ። ኦኬ ሶ ገላትያ ምዕራፍ 5 ምን አላቸው ቅድም ገላትያ አምስት ላይ እንመለስ። ገላትያ አምስት ላይ ነበረን አት ገላትያ ምዕራፍ አምስት ቁጥር ሶስት ላይ ነበረን። ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ መሰክራለሁ ካለ በኋላ። ምን ብሎ እንደሚዘጋው ተመልከቱ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል፣ እወቁታል በሕግ ማለት እኮ በመልካም ሥራ ማለት በዛ ልትጸድቁ የምትፈልጉ እንደው ገና የሚፈልገው በሕግ ሊጸድቅ የሚፈልገው በስራው ሊጸድቀው የሚፈልገው ከክርስቶስ ከተቆጠረ፣ በስራዬ ነው ምጸድቀው ብሎ የወሰነው ሰውዬ ምን እንደሚሆን አስቡት። እሺ ነው ሚላቸው። እየገባችሁ ነው ማውራው ነገር፣ እየተረዳችሁ ነው። ገላትያ ላይ ከዚሁ ሳንወጣ አንድ ቃል ላሳያችሁ። ገላቲያ ላይ ገላትያ ምዕራፍ ሶስት ቁጥር አስር ሀሌሉያ። እስኪ አሜን በሉት። ያጸደቀን፣ ያሳረፈን ጌታ ይባረክ። ገላገለን እኮ ጌታ፣ ገላገለን። ኢየሱስ ጌታ ነው። አሜን፣ ገላገለን። ገላትያ ምዕራፍ 3 ቁጥር 10 ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸው። በጣም ነው የሚገርመኝ። ታቃላችሁ፣ ይቃል ከሕግ ሥራ የሆኑት ሁሉም ነው የሚሉ፣ ሁሉም እኮ ነው፣ ሁሉም፣ አንዱም አይቀርም። አይገርምም? እኔ ባለፈው ስናገር ነግራቸዋለሁ ይሄ ገላትያ ምዕራፍ አንድ ቁጥር ስድስት ላይ ያለው ከሰበክንላችሁ ወንጌል የሚለይ ወንጌል ማንም ቢሰብክላችሁ የተረገመ ይሁን ያለው ለምንድን ነው? አንተን ያሳመነህ ቀን በስራዬ ነው ምጸድቀው፣ ወይም ደግሞ በሰራሁት ስራ የእግዚአብሔርን መንግስት ላጣ ይችላለው ያልክ ቀን ኢሚዲየትሊ በርግማን በታች ትሆናለህ። እሱን እኮ ነው የሚያወራው ከህግ ስራ የሆኑት ስንቱ ሁሉ ከመሆን ከኔ ጋር ናቸው ወይ? ማሁራው ገብቷቸዋል። ከህግ ስራ የሆኑት ሁሉ ከምን በታች ናቸውና? በርግማን በታች ናቸውና። ይህ ቀላ አይደለም፣ ቀላ አይደለም። የበረከትና የመርገም የህይወትና የሞት ጉዳይ ስለዚህ አምልጥ። ከእንደዚህ አይነት ሰዎች አምልጥ። ከህግ ስራ የሆኑት ሁሉ በእርግማን በታች ናቸው እናለና። ለምን በህግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር ለምን? አንዱን ከሳተ በሁሉም ስቶአላ። በህግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም የተረገመ ነው ተብሎ ተጽፏልና ሁሉ የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና አለና፣ ጻድቅ በእምነት ይኖራል ተብሏልና። መደምደሚያው ምንድን ነው? ማንም በእግዚአብሔር ፊት በህግ እንደማይጸድቅ ግልጽ ነው። አይቀርም፣ ግልጽ እኮ ነው። ያ ጻድቅ በእምነት ነው የሚኖረው፣ በህግ አይደለም። ይኖረዋል ማንም በእግዚአብሔር ፊት በህግ እንደማይጸድቅ ግልጽ ነው። አንዳንድ ሰው ህግ ነው ህግ ህግ ምንድን ነው ህግ እኮ ማለት አትስረቅ አታመንዝር አትግደል እናትና አባትን አክብር የባልንጀራን ንብረት አትመኝ ህግ ማለት እኮ መልካም ስራ እኮ ነው ህግ መጠበቅ ማለት እኮ ኃጢአትን አለመስራት ማለት ነው ይገባችኋል አይደል ኃጢአትን አንሰራ ኃጢአትን የማንሰራው ግን ለመጽደቅ አይደለም ምን ማለት መሰለ ምን ማለት መሰለ ሰው ሀጢአትን የሚሰራው ሀጢአተኛ ስለሆነ ነው እደግመዋለሁ ሰው ሀጢአትን የሚሰራው ምን ስለሆነ ነው ሀጢአተኛ ስለሆነ ስትወለድ በዛ ኔቸር ስለሆነ የተወለድከው የሀጢአት ማንነት የሀጢአት ዘር ይዘህ ስለሆነ የተወለድከው ያ ነው የሚበቅለው ሀጢአትን የሚሰራው ሰው ሀጢአተኛ ስለሆነ ነው ጌታ ኢየሱስ ሲናገር ይህን ምን አላቸው ኩርንችት በለስን አያፈራም አላቸው። ነው ከአጣጥ ቁጥቋጦ ትዛላቸው ከአጣጥ ቁጥቋጦ በለስ አይለቅም፣ ከኩርንችትም ወይን አይገኝም አለ። ዘሩ ኩርንችት ከሆነ ኩርንችት ነው የምታገኝ። ዘሩ ወይን ከሆነ ወይን ነው የምታገኝ። ብርቱካን ተክለህ ሙዝ ለማጨድ ከሄድክ እብድነ። አሁን ሰው ጽድቅን የሚያደርገው ጻድቅ ስለሆነ ነው። ሰምታችሁኛል። ጽድቅን የሚያደረገው ምን ስለሆነ ነው? ጻድቅ። ብርቱካን፣ የብርቱካን ፍሬ የሚያፈራው ለምንድን ነው? ብርቱካን ስለሆነ ነው። ጽድቅን እናደረጋለን። ለምን? ማንነት ያ ነው። ኃጢአተኛ አይደለህም። ያንኛው ማንነት ተወግዷል፣ ተወግዷል። አሁን አስተሳሰብ ነው፣ ሮንግ የሆነ አስተሳሰብ ነው። አንተ ጋር ያለው ደካማ ነህ፣ ኃጢአተኛ ነህ፣ ያለዚህ መኖር አትችልም የሚል አስተሳሰብ ነው ያለው። እሱ ነው ኃጢአት እያሰራ ያለው። ደካማ አይደለም። አጣተኛ አይደለም። ጻድቅ ነ ኃይልን በሚሰጠ በክርስቶስ ሁሉን ማድረግ ትችላለህ። መጽሐፍ እሱ ነው የሚያወራው። ስለዚህ ጽድቅን እንሰራለን። ጽድቅን የምንሰራው ግን ለመጽደቅ አይደለም። ጽድቅን ኦልሬዲ ተቀብለናል። ጽድቅ ኦልሬዲ በእጃችን ነው ያለው። ልኖርስ አይደለም የምኖረው። አረ አሜን ነው ወይ? አያችሁት እንዴት እያለ እንደሚያወራ። በጣም ከባድ እኮ ነው። በጣም ከባድ እኮ ነው። ከሕግ በታች የሆኑት ሁሉ በእርግማን በታች ናቸው የሚለው ምን ማለት እንደሆነ ላሳያችሁ። ሁላችሁም ዘዳግም ሀያ ስምንት ላይ ሂዱልኝ። ጥሩ ርዕስ ነው አለ። የመነሳት ያለበት ርዕስ ነው። ልክ አደለው ጌታ ይህ ሁሉ አገልጋይ እያለ ለምንድን ነው የላከኝ? ስለው መጀመሪያ አለኝ ይህ ነው ይህን እንድታስተምርልኝ ነው አለኝ። ወደዚህ ስመጣ ይህ ሁሉ ሐዋርያ፣ የሁሉ ነቢይ፣ የሁሉ ፓስተር ባለበት ሀገር እዛ ሂጄ ምን ለምንድን ነው የማገለግለው ስለው ጌታ ይህን እንድትነግርልኝ ነው አለኝ። ዘዳግም 28 ቁጥር 15 ነገር ግን የአምላክን እግዚአብሔርን ቃል ባትሰማ ዛሬ የሚያዘስኩን ስርዓቱና ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል፣ ያገኙብሃል። በከተማ እርጉም ትሆናለህ፣ በእርሻም እርጉም ትሆናለህ። እንቅብህና በኋቃህ እርጉም ይሆናል። የሆድህ ፍሬ፣ የምድርህን ፍሬ፣ የላምህም ርቢ፣ የበግህም ርቢ እርጉም ይሆናል። አንተ በመግባትህ እርጉም ትሆናለህ፣ በመውጣትህ እርጉም ትሆናለህ። እኔን ስለ ተውከኝ ስለ ስራ ክፋት እስክትጠፋ ፈጥነም እስክታልቅ ድረስ በምትሰራው ስራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሳጽን ይሰድብሃል። ቁጥር ሁለት እግዚአብሔር በክሳት አይዟችሁ፣ ቀጭን ሰዎች። በክሳት በንዳድም፣ በጥብሳትም፣ በትኩሳትም፣ በድርቅም፣ በዋግም፣ በአረማሞም ይመታሃል፣ እስክትጠፋም ድረስ ያሳድዷል። በራስህም ላይ ሰማይ ናስ ይሆንብሃል። ከእግርህም በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርህን ዝናብ ትቢያና አፈር ያደርጋል። አረ ፓስተር፣ ይህ የኔን ህይወት ነው የሚመስለው ካልክ ስለተረገምክ አይደለም፣ እየሰማሃው ያለው ነገር ነው። እየሰማሃው ያለው ነገር ነው። ይሄንን ያመጣብህ ከህግ በታች ያሉት ሁሉ ህግን በመጠበቅ መልካምን ስራ በመስራት እንጸድቃለን ብለው የሚተማመኑ ሁሉ ከመርገም በታች ናቸው ለምን እሱን ስላመኑ አንዷን ያጎደሉ ጊዜ ይሄ ሁሉ ይመጣባቸዋል ትንሽ ልጨምረው እንዲያቃዥህ ይህ ለሊት ሁለተኛ ጌታ ወይ የዛን የነቢይ ገሌን የፓስተር ገሌን ስብከት ከስልክ ላይ ዲሌት እስክታደርገው ድረስ መስማት አለብ ቁጥሬ አምስት እግዚአብሔር ከጠላቶች ፊት የተመታ ያደርግሃል። በኢየሱስ ስም ደግሞ ከኢትዮጵያዊ ጠላት አስበዋል ፍርስረስ ብለህ ቢያይ ሁሉ ነው እኮ ደስ የሚለው። በሰባት መንገድ በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከእነርሱ ትሸሻለህ። ለምድርም ለመንግስታት ሁሉ ድንጋጤ ትሆናለህ። እግዚኦ ማረነ ክርስቶስ። ሬሳ ለሰማይ ወፎች ሁሉ ለምድርም አራዊት መብል ይሆናል። እግዚአብሔር ቁጥር አሰባት እግዚአብሔር ፈውስ በሌለው በግብፅ ቁስል በእባጭም በቋቁቻም በችፌም ይመታሃል። እግዚአብሔር በእብደት በእውርነት በድንጋጤም ይመትሃል። በቀጥርም ጊዜ እውር በጨለማ እንደሚርመሰመስ ትርመሰመሳል። መንገድም የቀና አይሆንም። በዘመን ሁሉ የተጨነቅ የተዘረፍ ትሆናል። የሚያድንህ የሚል ሚስት ታጫለህ፣ ሌላም ሰው ከእርሷ ጋር ይተኛል። ቤት ትሰራለ፣ አትቀመጥበትም። ወይን ትተክላለ፣ ከእርሷ አትበላ። ላቁመው ጌታ ይባረክ። ኢየሱስ ጌታ። እየሰማችሁ ነው ማውራውን ነገር። ስለዚህ ለምንድን ነው ጴንጤው ሁሉ ደህ የሆነው? ለምንድን ነው የማይከናወንለት በሰራው ነው እየተማመነ ያለው። አንዳንድ ሰዎች ሊጸልዩ ልኝ ሲመጡ ኦሬዲ ጸልይ ልኝ ብለው ሲመጡ ኦሬዲ ተሸንፈዋል። የእናንተ ጸሎት ምንም አይሰራም፣ እመኖኝ። ሲመጡ የእግዚአብሔር ሰው መቼም አንተን እግዚአብሔር ይሰማሃል። አሁን ምንድን ነው የሚባሉት እንደዚህ አይነት ሰዎች አይሰማኝም ነው እኔ እኔን እንደሆን አልሰማ ብሎኛል እኮ። ጸሎቱ ተሸንፎ ነው የመጣው። በቃ ለምንድን እንደነሱል ከራሱ ጋር ነው የሚያስተያየው። እኛ ማይክ ስለያዝን ሱፍ ስለለበስን፣ ይህን የምታየው ፓስተር ሁሉ የምታየው ነብዩ ሁሉ ይወለ እንደዚህ የምታደርግ ይወለ፣ የእግዚአብሔርን ቤት እንዲህ የምታረግ እሱ በስራው የቆመ መስሎ ነው። ሱፉ ስለደበቀው ነው። ሕያው እግዚአብሔር ምስክሬ ነው ነው ማለት እያንዳንዱ እዛ ፑልፒት ከፑልፒቱ ጀርባ የቆመ በሙሉ በእግዚአብሔር ጸጋ የቆመ ነው። በእግዚአብሔር ምሕረት የቆመ ነው። እንደ ጳውሎስ ማለት አቅቶት ነው። እኔ ሐዋርያ ልባል የማይገባኝ ከሐዋርያ ሁሉ የማንስነኝ፣ ነገር ግን አሁን የሆንኩትን የሆንኩት በእግዚአብሔር ጸጋ ነው።